ብሩኬ ከጠፋበትና ከሄደበት ቦታ በድንገት መጣ። ቅድስት መኝታ ክፍል ገብታ ነበርና እዛው አልጋው ላይ ቁጭ ብሎ ገደፍ ብሎ የተፈጠረውንና የጠፋበትን ምክንያት እያንዳንዱ ነገራት። እሷም ቢሆን ጋሼ ይሄን እንዴት ልታደርግ ትችላለህ? ምንም ቢሆን እኮ እኔ እንደማወድህና እንደማፈቅርህ ስሜቴ መግለጽ አይቻልም እንዴ? አይተ መረዳት አትችልም እንዴ? በእኔ ምክንያት ነው የጠፋኸው እያልኩኝ ከሚባለው በላይ እኮ ተጨናነኩ። ጋሽ ከባድ ስህተት ሰርተሃል ብላ አለቃቀሰችበት። ቅድስት እኔ እናንተን ተለይቼ ለመጥፋት ፈልጌ ሳይሆን አስቸጋሪና አጋጣሚ ሁኔታ ላይ ችግር ገጥሞኝ ነው እና ምሳሌንስ በምን እንትን አልሻት ውጭ አገር ተመልሶ ሂዶ ነው ብዬ ነው ዝም ያለችልኝ። እንዴት እንደዚህን ህንን ታደርጋለ? ሰው ያስባል፣ ሰው ይጨነቃል ብለ አታስብም እንዴ? ብላ ስትቆጣው በጣም ደነገጠ ማለት ነው። እሱም ታዲያ ቅድስት፣ ባለፈው ሌሊት እያሳለፍነውን በፍጹም ልረሰው አልችልም። በዛ ደግሞ ተናደሽ ሽማግሌ ላክ ክብሬን እንዲሁ አልሰጥም ብለ ስላልሽ በፍጹም አልተቀየምኩም ክብርሽን ስለጠበቅሽኮ ለራሴው ነው፣ ለማንም አይደለም። ምንም አታስቢ። አሁን ላይ ግን ሽማግሌ ልኬ ቤተሰቦቼን እንትን ብዬ ከአንቺ ጋር ህይወቴን መኖር እፈልጋለሁ። እርግጠኛ ነኝ እንደ ማህሌ ትክፋትና ተንኮል እንደማይኖርብሽ ለልጄ ደግሞ ምሳሌን ምን ያህል እንደምትወጃ ታውቃለሁ። እንደናት ተንከባክበሽ እንደምታሳድግልኝ ተስፋ አደርጋለሁ ብሎ አላት። ጋሼ እኔንም ባታገባኝና እኔን ምርጫህ እንኳ ባልሆን ምሳሌ እኮ ለእኔም ልጄ ናት። ስድስት አመት ሙሉ አሳድጊያታለሁ ብላለችው የ ቅድስትን ፍቅር ብሩኬ ተቀብሏታል ማለት ነው። ቅድስትም ከሚባለው በላይ በቃ የደስታ ሐዘንም ተላብሶባታል። እሱም ሲመጣ በጣም ደስ ብሏታል። ጠፍቶም የነበረ ጊዜ በጣም ተጨናንቃ ነበር። ሌላው ሰርፕራይዝ ያረጉት ነገር ወንድምህ እኮ ከእስር ቤት ተፈቶ እኛ ቤት ተመጣ ሳምንት አስቆጠረ እያለች አለችው። በጣም ከሚባለው በላይ ወንድሙም ስለመጣ ደስ አለው። በቃ አሁንማ ከምንም በላይ አንቺንም የራሴ እንዳደርግ ብዙ ነገር ሊረዳኝ ይችላል እያለ ከቅድስት ጋር መመካከር ጀመረ። እኔ ምልህ፣ ጋሼ፣ ከማህሌት ላይ የሆነ ወረቀት አምጥታ ነበር ቤቱ ስላልተሸጠ ውርሴ ሀብቴን እፈልጋለሁ ብላ እንደ አዲስ ፍርድ ቤት ከሳለች አሉ። ምንድ ነው የሆነ ያለው ነገር፣ እስኪ እውነታውን ንገረኝ ብላ መጠየቅ ጀመረች። ይህንን እያዋሩ ሳለ ምሳሌ ደግሞ በድንገት ስትመጣ አባቷን ስታየው ማመና ቅቷታል ማለት ነው። ዋው! በጣም ደስ ይላል። በስተ መጨረሻ እንግዲህ ቅድስት የተመኘችውንና የፈለገችውን ብሩኬ በእጇ አስገብታለች። ሞገስም ቢሆን ብሩኬ ጋር እንግዲህ አብረው እንዲሆኑ ቅድስትን ስለሚመኝ የብሩኬ ወንድምም ቢሆን ምሳሌ የምታቅመስሎት እኔ እምልሽ ምሳሌ ቅድስት ተብሩኬ ጋር መንገድ ያልጀመረችም እንዴ እያለ ጠያይቋት ነበረ። እሷ መንገድ ማለት ምንድን ነው አጎቴ እያለች ስታላዝ ነው። አይ አንቺ ልጅ ነሽ፣ ገና ነሽ ብሎ እንትን አላት ማለት ነው። ሰላም ሰላም ሰላም ውድ የተከበራችሁ የደሴዋ እርግ ቤተሰቦች፣ እጅግ በጣም ተወዳጅና በጉጉ ስንጠብቀው የነበረው የምሳሌ ድራማ እንደ ቀጠለ ይገኛል። ቻናሉ ላይክ፣ ሰብስክራይብ እያደረጋችሁ አበረታቶኝ ማለት ነው። ዝና በስተ መጨረሻ ማህሌትን ካፌ ውስጥ ገብቶ ፈልግሽ አለሁ ብሏት ነበርና የተፈጠረውን ነገር እያንዳንዱ ልክ እንደ እስከ ዛሬው እንደሚመካከሩትና እንደሚወያዩት ሊወያዩ ሲሉ እሷ ደግሞ ስማ ፍርድ ቤት እጄ የፍርድ ቤት ወረቀት እኮ አስጽፌ፣ ቤቱ ስላልተሸጠ ወደ ብሩክ ቤት አድርሰን መጣን ብላ ስትለው በጣም ጨለለ። ለአንቺ የሚገባሽ ሞት ነው የማትረቢ መሃይም አለና አንገቷን እዛው ካፌ ውስጥ ሲጥ አድርጓ ፈጠጣት። ማህሌት እና ዝና ሁሌ እንደሰደባት ሁሌ እንዲያዋረዳት ሁሌ በቃ የእሷ የምታደርገው ነገር በፍጹም ደስ አይለውምና ጭራሽ እኔ ቤት መኖሩን እንዳልተሸጠ ላንቺ በመናገሬም ወረቀት እቤቱ ድረስ መስጠትሽ በጣም ያልተጠበቀ ውርደት ነው ወይኔ ዝና ጭራሽ ማን ነው እንደዚህ ያለሽ ብለው ቢሉ እንኳ ዝና ነው ብለሽ ልታጋልጭ ነበር አይደለ ማህሌት ዛሬ እዚህ ላይ ያንቺ ህይወት መፈጸም አለበት ብሎ ማንቁርቷን ይዞ እያፋጠጣት ይገኛል። ማህሌት መጀመሪያ ወደ ዝና ጋር ከመሄዷ በፊት ኤፍራታ ዛሬ የትነሽ ብላ ስትላት፣ ማህሌት እባክሽ፣ መቼም ዝና ብር ሰጥቶሻል፣ ዛሬ ወደ ውጭ በቃ ወጣ ብዬ መዝናናት እፈልጋለሁ፣ ብር ስጭኝ አለቻት። አይ ብር ምሰጥሽ የሆነ ቦታ አብረን ተሄድን እምፈልጊውን ብር ሰጥሻለሁ አለቻት። ወዴት ብላለች? ብሩኬ ቤት ለምን? ቤቱ ስላልተሸጠ የክስ ማመልከቻ ወረቀት አስገብቼ እሱንም ተቀብያለሁኝና ወረቀቱን ህጄ መስጠት አለብኝ። ስለዚህ አብረሽ እንድትሄጂ እፈልጋለሁ አለቻት። እሺ ችግር የለውም፣ ግን መንገድ ላይ ሰውስ ቢያገኝን? ምንም አታስቢ፣ ቀስ ብለን ሄደን እሱን ሰጥተን እንመጣለን አለቻት። እሺ አለችና መሀል የትሆዬ ከኤፍራታ ጋር ወደ ብሩኬ ቤት አመሩ። ብሩኬ ቤት እንግዲህ ቅድስት ዳጣና ምሳሌ ቁጭ ብለው ምግብ እየበሉ እየተጨዋወቱ ይገኛሉ። ዳጣ እንደውም ስለ ቤተሰቦቿ ለምሳሌ እየነገረቻት ነበር። ቅድስትም ደግሞ ውይ አባትሽ እኮ ሴት አስመሰሉሽ፣ ምሳሌም ደግሞ የኔን አይነት ቀሚስ ማንገስቶልሽ ነው ቀሚስ እኮ የኔ ነው እያለች ከምሳሌ ጋር እየተከራከሩ ሳለ አባቴ ነው ይገዛልኝ፣ ብላ ስትል ቅድስት ወይ እንደው ሴት መሰልሽ፣ እንደው በጣም ሰው አስመሰሉሽ እያ ላይ ስትላት ቅመሟ አትቅበጪ፣ ይህን ልብሴ ናው ልቄ ሌላ ልብስ እንዳለብስ ምን ልትለብሽ ነው ብላ ስትላት የቡራን ሱሪና ሹራብ ለብሳለዋ፣ ምን ችግር አለው ብላለቻት። ወይ ጉድ አሰብኩት እኮ አንቺ ቀጭን የእሱን ልብስ ለብሰሽ መንገድ ላይ ቦለል ቦለል ስት እያሉ ሙድ ያዙባት ማለት ነው። እየበሉ ሳለ በር በድንገት ተቆረቆረና ብሩኬ ነው ብለው ከዛ ቦታ ላይ ተነስተው ሲሄዱ ብሩኬ ሳይሆን ማህሌትና ኤፍራታ ናቸው። ይህንን ወረቀት ብሩክ ሲመጣ ስጭው። አንቺ የቤት ገረድ መሆንሽን ረሳሽው እንዴ አለቻት። ቆይ ምን አባሽ ልሰሪ መተሽ ነው ብላ ዳጣ ስታፈጥባት ደግሞ ዳጣን አንቺ ቆይ ዝምን አባሽ ትሰሪያለሽ ቤተሰቦችሽ ተገኙ አልተባለም እንዴ እዛው አቴዥም እንዴ አለቻት ከዛ ተፋጠጡ ማህሌት ያንን ወረቀት ሰታ ስሚ አንድ ነገር ልንገርሽ ምሳሌን በምን እንዳሳከማት አይታወቅም ቤቱ ግን እስካሁን ድረስ አልተሸጠም እንዴት እዬ ምን እያልሽ ነው እንዴ ምሳሌ በምን ታከመች እንዴት ለምን እያለች መደናበር ጀመረች ነግር ሻለሁ ቅድስት አትፈታተኝኝ። በቅርብ ጊዜ ሀብትና ንብረቴን በእጅ አስገባለሁ። እናንተ ልታታልሉኝ ነበር አይደል እኔን ማህሌት? ማንም አንድ እርምጃ የሚቀርመኝ የለም ብላ ማህሌት ተመለሰችና ኤፍራት አዛው ተገትራ ስትቆም ከዚህ ቦታ ትጠፊያለሽ ወይስ አጠፊም? ብላ አይኗን ስታፈጥባ አዳጣ፣ ኤፍራታም ከዛ ቦታ ላይ ሄደች። ያንን ወረቀት ይዘው ከፍተው ሲያዩት ቤቱ እንዳልተሸጠ እንዲሁም ደግሞ ማህሌት ደግሞ የሀብት ክፍፍል ወረቀት አስጥፋ ማንጣቷን ሲያው በጣም ደነገጡና ያንን ወረቀት አስቀምጣ ከዳጣ ጋር ቁጭ ብለው፣ እንዴት ለምን? ምሳሌ በምን ታከመች? ጋሽህን ኩላብር ኩላ ብር ከየት አገኘ? ማን ሰጠው? እንዴትስ ሊደብቅ ይችላል? ከየትም ሚምጣ ከየትም፣ ወይ ተበድሮ ሊሆን ይችላል። ቅመሟ ቤቱን እንኳንም ያልሸጠው በቃ የቡራ ቤት የግሏ አለ ማለት ነው። ደስ ይላል። ይሄ ኮ ሊከፋ አይገባም፣ ታይ እንጂ ዳጣ። ይሄን ገንዘብ በወንጀል አምጥቶትስ እንዲሁ ቡራ በፍጹም ወንጀል አይገባም። ይልቅስ ከአንዷ ቆንጆ ጋር ኩሪፍቱ ሁዶ እንደሆነ ብላ ስትላት፣ እንዴት ለምን ብላ ደነገጠችና ኦኦ መቀናቱ ነው እንዴ? ናፍቆሻል እንዴ? ተውጀዋለሽ አይደለም እንዴ? ቡራን የምጠላዋለን እንዴ? ጋሽ እኮ መልካም ሰው ነው። አንቺስ አቶችውም እንዲ አለቻት። በጣም ነው መወደው ግን ዱባ እየቅል ነው ብላ አለቻት። ወይ ወይ ቅድስት ቅድስት መኝታ ክፍል ገብታ አልጋው ላይ ቁጭ ብላ ያሳለፉትን ነገር እያስታወሰች በፀፀት እየተቃጠለች ጋሽ ምን ያህል እንኳን እንደመወድህና እንደማፈቅርህ አልገባህም መሰለኝ። ያንን ቃላት ስናገርህ የክፋት አድርገኸው ይሆን እንዴ? ምን ነው አንዴ እንኳ ከንፈሬን ስምሀይ ቢሆን እያለች ብቻዋን ማውራት ጀምራ ነበረ ማለት ነው ቅድስት። በስተ መጨረሻ እንግዲህ ሁሉም ነገር መስመር እያያዘ ይገኛል። ምሳሌም ደግሞ ዳጣን እህትሽን ቤተሰቦችሽን አስተዋውቂኝ እያለቻት ነበር እሷም ምንደው በፈጣሪ አስተዋውቅሻለሁ እንዴት አለች ውሀ የምትባል ቅመምና ተወዳጅ እህት አለች ይመሰለሽ ሲቀጥል ደግሞ ኤቢ ድርቅ ያለች የሆነ ይንጭርጭር የምትል እህት አለችኝ ሆኖም ግን እወዳት አለሁኝ እኔም ልሽ ዳጣ እና እህትና ወንድሞችሽን አገኘሽ፣ ቤተሰብ እናትሽ እሳ ብላ ስትላት የእናቴ ነገር ገና አልተገኘችም። በቃ ችግር የለውም፣ አባትሽን ታገኘሽ ሁሉንም ታገኛለሽ። ዳጣ አንቺ እኮ እህትና ወንድም አለሽ፣ እኔ ግን እህትም ወንድምም የለኝም ብላለቻት ከዛ እንዴ እኔ እህት አለሁሽ አይደል፣ እንዴ እህትም ወንድም ምሆንሽ አለሁ። ሌላ ወንድም ደግሞ ቅድስት ከቡራ ተወልድልሽ አለይ ብላ ስትላት፣ እንዴ ቅድስት የኮ ባል አላገባችም ልጅ የሚመጣው በባል ነው ብላኛለች ብላ ስትል፣ ነው እንዴ እዊ አላውቅም ነበር እንኳን ነገርሽኝ፣ እያለች ዳጣ ምሳሌ ላይ መሟዘዝ ጀመረች ማለት ነው። የሚገርመው ነገር የቡሩኬ ወንድም ቆይታውን ከሞገስ ጋር አድርጎ ሞገስ ራስን ልትጠብቅ እፈልጋለሁ ይሄ ዝና የሚባል ሰው ማየት ፈለግኩኝ፣ አለና እተቀመጡበት ቦታ ጎብለለለለል እያለ ዝና ሆዬ አቅም እንዳለው ሰው ሲመጣ የብሩኬ ወንድም ማንቁርቱን ይዞ እንደው ወደ ኋላ ገፍትሮ ጫካው ላይ ወተፈው ማለት ነው። ከዛ ዝናም ደግሞ ተንደፍ አርፎ ተንደፍ አርፎ ይህንም ቦክስ ጠጥቶ ጠጥቶ ከዛ ቦታ ላይ የብሩኬ ወንድምና ሞገስ አመለጡ ማለት ነው። የብሩኬ ወንድም ዛሬ በቃ የመጨረሻዬ ነው ወንድሜ፣ ያለ ምክንያት ስልኩንም ራሱንም አጥፍቶ ይህን ያክል ጊዜ ሊቆይ አይችልም። የተፈጠረ ነገር ሊኖር ይችላል። ዛሬ ለፖሊስ ማመልከት አለብኝ ብሎ ከሞገስ ጋር ተመካከሩ። ሞገስም ደግሞ በቃ ያለው ነገር ይሄ ነው፣ በል እኔን እየተከታተለ ስለሆነ ተደብቄ ልሄድ፣ አንተም ወደ ቅድስት ትሄድና የምታመለክተውን ነገር እንደዋወላለን፣ ተባባሉ። ሞገስ እራስን ጠብቅ፣ ካሁን በኋላ አትፍራ፣ ወንድሁን አንተ እኮ ሰው እንጂ ትል አይደለህም እያለ አለው ማለት ነው። የብሩክ ወንድምም ዝናን ለመታገስ ሞክሮ ነበር። ችግር ት አለባችሁ፣ በእንዲህ አይነት መልኩ ሳይሆን ቁጭ ብላችሁ እንደ ማንኛውም ሰው መነጋገር አለባችሁ። እንዴት ነው እንደዚህ ጥጋብህ? እያለ እንግዲህ አስተንፍሶለታል ማለት ነው። ሞገስም ወደ ሉላ ዘንድ ሂዶ ዛሬ ዝና እንዳገኝ ነው ና የብሩኬ ወንድም በቦክስ ሲደፋው ዛው እንደወደቀ ነገራት። እሷም ደግሞ ራስህን ጠብቅ አንድ ቀን ይገላሃል እያለች በጣም ፈርታለች። ግራ ያጋባቸው ነገር በቃ ከዚህ ሁሉ ገጠር ጭልጥ ብለን የማያገኝብን ቦታ እንሄድ እያለች እየለመነችው ነበረ። የብሩኬ ወንድም መቶ ከምሳሌ ጋር እየተጫወተ ሳለ ዳጣን እንግዲህ የማህሌትን ቤት ሂዳ እንድታሳየውና ማንቁርቷን ይዞ ብሩክ የት እንደገባ ሊጠይቃት ወስኖ አብረው ሄደዋል ማለት ነው። ቅድስትም በጣም ግራ ገብቷታል። ማህሌትም ማናት? ምሳሌም ያባቷ ነገር እያሳሰባት ይገኛል ማለት ነው። እንግዲህ ለዛሬ ይህንን ይመስላል። ውድ የደሴዋ እርግብ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት በጉጉት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።